ራሱ ተገዲሽ እንዴት ስለ እንቅስቃሴው የተወሰነ ነገር በላይ እንዴት ነበረ ጨዋታ ውስጥ? ምንም የምለው ነገር የለም፣ ማለት ዘጠና ደቂቃ ጨዋታው ሄደዋል። ለዚህ ጨዋታ ካደረግከው ዝግጅት አንጻር እንዴት አገኘው እንቅስቃሴ? እንደምንጠብቀው አይደለ፣ ልምምድ ቦታ ላይ ወይ ተዘጋጅተን የምንመጣው ነገር ና ሜዳ ላይ የሚሆነው ነገር እንደምጠብቀው አይደለም ምንም ምንድን ነው ምክንያቱ? ማለት ይቻላል ትልቅ ስብስብ ነው ያለው አንተም ብዙ ልምድ ያለህ። አሁን እሱ አይደለም አሁን ስታየው፣ በየጊዜው ያሉን ተጫዋቾች መጀመሪያ ላይ የሰበሰቡ ናቸው። ጨዋታ ውስጥ እየገባን አይደለም አሁን ቶታሊ፣ የኋላው መስመሩ ላይ ወደ አራት ልጆች የሉም፣ ፊት ላይ ደግሞ አሁን ሁለት ልጆች የሉም። የምንጠብቀው አሁን የሉም። ስለዚህ ሙሉ አልሆነ ሙሉ ሆነን ጨዋታውን ያገኘንበት ጊዜ ነው። ሙሉ ሆናችሁ እንዳልከው ከእያንዳንዱ ዲፓርትመንት ተጫዋቾች በጉዳት ጎለዋል። ሙሉ አለመሆኑ በውጤቱ ላይ ተጽዕኖ አቻ መውጣቱ ተስማሩ ባሉ ያው እንደሱ ነው። ምንም እንትን የለውም። ቲምህ እንደታሰበው ካልሆነ፣ ሙሉ ቲም ሜዳ ላይ ካልተገኘ ሊሆን የሚችለው ነገር ይሄ ነው። እንዲያውም ነጥብ እየያዝን መውጣቱ ለእኔ እንዲያውም ጥሩ ነው ብዬ ነው የማስበው። በእርግጥ ሲጀመር የተሰባሰበው እንትን እስኳዱ በጣም ከፍተኛ ነው። እስኳዱ ውስጥ ግን አሁን ሙሉ ሆነን የተገኘንበት ሰዓት የለም። በህመም በምናምን ምክንያት እየጎዳን ነው። ስለዚህ አስቸጋሪ ነው። አሁን አስብ፣ ሁለት ሴንትራል ዲፌንስ የለም። በሁለት ሴንትራል ዲፌንስ ነው እየገባ ነው። አንዱ ሴንትራል ዲፌንስ ቢወጣ የምታስገባው ሌላ ልጅ ነው። ፊት ላይ አሁን እነ ጩንቄ እነ ገዙ ምናምን የሉም። አሁን አሁን የማጥቃት እንትኑ እና በእንደዚህ አይነት ሁኔታ ነጥብ ተጋርቶ መውጣቱ ምንም ለእኔ እንትን አይደለም። ሙሉ ስንሆን ምናልባት የሆነ ነገር ልናሳይ እንችላለን። ከወራጅ ቀጠናዎች ውጪ በስድስት ነጥብ ነው ርቃችሁ ያላችሁት ያሰጋችኋል? እሱ እያልን ነው፣ ምክንያቱም አይታወቅም። ኳስ ጨዋታው፣ አሁን ታች ያሉት ቲሞች አንድ ቢያሸንፉ እኛ ጋር ተጠግተዋል ማለት ነው። ሁልጊዜ ሁለት ሁለት ነጥብ እየጣልክ የምትሄድ ከሆነ ከባድ ነው፣ ታች ያሉት እያሸነፉ የሚመጡ ከሆነ ብቻ የተጨናነቀ ነገር ውስጥ እየገባ ነው ያለን ይመስለኛል። ከዚህ በኋላ ውድድሩ ለብሔራዊ ቡድን ምክንያት ይቋረጣል። ከረፍት መልስ በደጋፊዎቻችሁ በክልላችሁ ውድድሩ እዛ ይሄዳል። ይሄ ጠቀሜታ አለው፣ ምናልባት ጠቀሜታ ይኖረዋል። አሁን ካለው የጉዳት እንትን ማገገም ልንችል እንችላለን። አገግመን ቲሙ ሙሉ ከሆነ የተሻለ ነገር ማድረግ እኮ እንደሚቻል ነው። ካሁን እኮ እንደሚጠበቀው ነው። ቲሙ ልጆቹ አሉ ሙሉ መሆን ግን ይፈልጋል። ጤንነታቸው ተጠብቆ፣ ጤንነታቸው የተሟላ ሆኖ ሙሉ ሆነን ወደ ሜዳ የምንገባ ከሆነ የሚለወጥ እንትን ነው። ልጆቹ አሉ፣ የተሻለ ነገር ማድረግ ይቻላል። ደሱ ላይ ማለት ነው። ግን መቼ ነው ሙሉ የሚሆኑት ነው? መቼ ነው ጤንነታቸው የሚመለሰው ነው? አንዱ ሲገባ አንዱ የሚወጣ ከሆነ ይከብዳል። ስ ጤንነታችን የተስተካከለ ከሆነ በተሻለ ሁኔታ ልንመጣ እንችላለን። የጉዳቱ ነገር እንዳለ ሆኖ በደጋፊዎቻችሁ ማለመጫዋታች ውስጥ ተቀምተ አንዳንድ ጊዜ ሊበላሽ ይችላል። እንዲያውም ደጋፊ ሳይኖር የምትጫወተው ጨዋታ ይሻላል። ደጋፊ አሁን በጣም ነው የሚጠብቀን እላይ ነው እየጠበቀን ያለው። ስለዚህ ያንን ነገር ሜዳችን ላይ የማናስተካክል ከሆነ እንደዚህ ነጥብ የምንጥል ከሆነ ጎል የማናገባ ከሆነ ደጋፊው ራሱን እንትን ያደርጋል። እንዲያውም የበለጠ ሜዳው ሊረበሽ ይችላል። እኛ ተስተካክለን ጤንነታችን ተስተካክሎ ሙሉ ሆነን ወደ ሜዳ የምንገባ ከሆነ የደጋፊ እንትን ቀላል ነገር አይደለም። እኔም አመሰግናለሁ። አሰልጣኝ አብዲህ ጨዋታው አለጎል ተጠናቅቋል። እንዴት ነበር ጨዋታው? እንቅስቃሴ እንዳሰባችሁት ነበር? አው ከልጆች ጉዳት አንፃር ካለው እስኳዳችን አንፃር ጥሩ ነው። በጥንቃቄ ተጫወተናል። ሁለተኛ አርባ አምስት ተጭነን ለመጫወት ሞክረናል። ያው አጋጣሚዎችን አልተጠቀምንም። የፈጠርነው ብዙ ባይሆንም፣ ነገር ግን በጨዋታው ደስተኛ ነኝ። ያለፉትን ጊዜያት በደጋፊዎቻቸው በሜዳችሁ ተጫዋቾቹ ነበር ያንን አድማኒስ ተጠቅመንበታል። ብታስብ ተጠቅመናል ማለት እንኳን ይከብዳል። ምክንያቱም ያስመዘገብነው ውጤት ይሄ ተጠቅመናል ለማለት የሚያስችል አይደለም። ዛሬ እንደውም የተሻለ ነው። ደጋፊው የተሻለ ድጋፍ እየሰጠን ነው። ዛሬ በፊት ከነበረው የተሻለ ድጋፍ ሰጥቶናል። ልጆቻችንም እንቅስቃሴያቸው የተባሉትን ታክቲካል ዲሲፕሊናቸው ጥሩ ነው አቅሙ። ጉዳይ አለ። የተሻለ ዛሬ የተሻለ ተንቀሳቅሰዋል። አሁን ለረፍት ይቋረጣል። ከዛ ውድድሩ ድሮ ወደ ሀዋሳ ይሄዳል። ምን ለማስተካከል አሰብክ ቡድን ላይ? በሁሉም ቦታ ላይ ማስተካከል ያስፈልጋል። ውድድሩ አሁን እየከበደ ነው የሄደው። ሁሉም አዳዲስ ልጅ ያመጣል አቅም መጨረስ ይኖራል። እኛ ቴክኒካል ተጫዋቾች ነው የሚበዙት፣ ከአቅም ጋር ተያይዞ አነስተኛ አቅም ነው። ተደጋጋሚ ጨዋታዎች ሊያመጡብን የሚችለውን ጫና ለመቋቋም አዲስ ጉልበት ያስፈልገናል። በዚህ ዙሪያ ላይ የተንቀሳቀስን ያለው ከተሳካልን አዲስ ነገር ይዘን እንመጣለን። በድክመቶቻችን ላይ ሰርተን ለመምጣት ነው።